ሰላም እንዴት ዋላችሁ። ዛሬ ከኔ ጋር ስለ ካነን ፒክቸር ስታይል አንዳንድ ጉዳዮችን አንስተን እንጨዋወታለን ማለት ነው። ምናልባት ከዚህ በፊት በተነሳላችሁ የተለያዩ ርዕሰ ጉዳዮች ካሜራ ላይ የምንነካቸው የተለያዩ ሶፍትዌር በመባል የሚታወቁ ነገሮች አሉ። ከነዛ ሶፍትዌሮች መካከል ዛሬ ከኔ ጋር ለጥቂት ደቂቃዎች አብረን በመቆየት የምናወራው ስለ ካነን ፒክቸር ስታይል ይሆናል። እስቲ ስለ ፒክቸር ስታይል አንዳንድ ጉዳዮችን ከማውራታችን በፊት ካሜራ የሚባለው ነገር በምን አይነት ነገሮች ቢውልድ ተደርጎ ይመጣል የሚባለው ነገር በሶስት እንፈለው። የመጀመሪያው ይህ ካሜራ የምንለው ሃርድዌር የሆነ ፓርቱ ነው። በእጃችን የምንነካቸው ሌንስ፣ ቦዲ ሊሆን ይችላል። ሌሎች ሚረር መሰል ነገሮች፣ ባትሪ፣ ሴፍ ካርድ ወይም ሜሲድ ካርድ ብለን ወይም ሚሞሪ ካርድ ብለን የምንጠራቸው ነገሮች አሉ። በሁለተኛው መልክ ደግሞ ስራቸውን ሲሰሩ የምንመለከታቸው ወይም ካሜራው ፋብሪኬት ሲደረግ ላዩ ላይ ተጭኖ የሚመጡ የሶፍትዌር አይነቶች ሶፍትዌር በመባል ምን ይደረጋሉ ይታወቃሉ ማለት ነው። የነዚህ የሁለቱ ጥምር ሁኔታዎች ወይም የሃርድዌር እና የሶፍትዌር ጥምር ሁኔታዎች ፈንክሽናል የምንለው ነገር ያመጣናል፣ ወይም ፈንክሽን ስራውን ይሰራልናል ማለት ነው። ምናልባት እኛ ስራዎቻችን ስንሰራ እኔም ሆነ እናንተ ከለር ግሬድ የምናደርጋቸው የተለያዩ ፉቴጆችን ልንወስድ እንችላለን በካሜራዎቻችን። ግን ኤዲቲንግ ሶፍትዌር ላይ ከመጣላችን በፊት አንዳንድ ማስተካከያዎችን ከቀለም አንጻር ሬንደር ከማድረግ አንጻር ካሜራችን ላይ የሚሰጠን አማራጭ አለ። የካልን አዎ አዋለ ይሄ ሴት አፕ ነው ፒክቸር ስታይል በማለት የምናደርገው የምንጠራው ምናልባት ከታያችሁ አላውቅም፣ ግን ሰቨንዲ ካሜራዎች ላይ በእነዚህ አይነት ሾርት ከት የሚያደርጉ የሚመጡ የሾርት ከት አይነቶች ፒክቸር ስታይል በመባል ይጠራሉ። ምናልባት ኦፕሬት የምታደርጓቸው ደግሞ የምን የካሜራ አይነት ፋይቭ ዲ ከሆኑ በዚህ አይነት የብራሽ ምልክት ያላቸው ሾርት ከቶችን ካሜራዎቻችሁ ላይ ታገኛላችሁ ማለት ነው። ስለ ዋና ጉዳዮች እስቲ እናወራ። ፒክቸር የምንለው በማንኛውም የዲጂታል ካሜራ የተነሳ ወይም ደግሞ ሾት የተደረገ ነገር ያው ፒክቸር እንለዋለን ለዛ ፒክቸር ስለ ስታይሉ ስናስብ ደግሞ ስታይሉን የሚሰጡን ማስተካከያዎች ናቸው እኛ እንደ አንድ ፊልም ሜከር ኤዲት የምናደርገው በፊልም ስቴጅ ሶስተኛው ስቴጅ ላይ ነው ወይም ፖስት ፕሮዳክሽን ላይ ነው ነገር ግን እስቲ አስቸኳይ ስራ ቢኖርብንስ ኤዲት የማድረግ ኖሃውን ባይኖረንስ፣ ይሄ ካሜራ ፕሪ ኤዲቲንግ በሚባል ደረጃ የሚያስቀምጥልን አንዳንድ ማስተካከያዎች አሉ። እነዚህ ዋና ዋናዎቹ ብለን ለመክፈል ዋናነት በሶስት እንክፈላቸው። ውስጥ የመጀመሪያ ጎራ ላይ የምናገኛቸው የፒክቸር ስታይል ማስተካከያዎች ስታንዳርድ፣ ፌይዝፉል እና ኒውትራል ይባላሉ። እነዚህ በተፈጥሮ ሆነስት ወይም ደግሞ ሪል የሆነ ሉክ ለተመልካች ካሜራችን እንዲያይ የምናደርግባቸው የማስተካከያ አይነቶች ናቸው። ሆነስት ወይም ደግሞ ኒውትራል የምንላቸውን ሀሳብ የሚሰጡ ስታንዳርድ ከስሙ እንደምትረዱት አብዛኛውን የምንቀርጻቸውን ፉቴጆች ሪል የሆነውን ፍላት አይነት ሉክ እንዲወስድላችሁ የምትፈልጉ ከሆነ ጀነራላይዝድ የተደረገ ተርም ነው። ካሜራው አንዳንድ የከለር ሬንደር የሚደረገውን ሀሳብ በመውሰድ ሪል የሆነውን ሉክ ምን ይላችኋል፣ ይሰጣችኋል። ካልሆነ ደግሞ ኒውትራል ላይ ወደ ብሉና ወደ ግሪን የሚጠቁ ነገሮችን ቴስት እንዲያደርግላችሁ፣ ግን በጣም ያልበዛ የቀለም አይነት ቴስት የምትፈልጉ ከሆነ ኒውትራል የምንለውን መጠቀም እንችላለን። ፌስፉል የምንለው ሌላኛው ሶስተኛው ኒውትራል ከምንላቸው ወይም ሆነስት ከምንላቸው ማስተካከያዎች መካከል የሚቀመጥ ነው። ከስሙ እንደምትረዱት ታማኝ ማለት ነው። አይናችን የሚያየውን ኔክ ዳያችን የሚያየው ሪል ሉክ ካሜራውን ምን እንዲህ እንዲያይ ማድረግ ወይም ደግሞ ለማስተካከል የምንጠቀምበት ነው። እነዚህ ሶስቱ ሶስተኛው የፕሮዳክሽን ስቴጅ ወይም ደግሞ የፖስት ፕሮዳክሽን ስቴጅ ላይ ቀለም ለመጨመር ቀለሞችንም ደግሞ ወደ ሌላ ሉክ ለመቀየር ብንፈልግ እሺ በማለት ቀለምን የሚቀበሉ አይነት የፒክቸር ስታይል አይነቶች ናቸው ማለት ነው። እንደ ፊልም ሜኪንግ ኦርደሩን ጠብቀን እንሂድ የምንል ከሆነ ብንቀርጽ የሚመከረው አሁን ባልኳችሁ ነው ከነዚህ ካሜራዎች ወይም ደግሞ የካነን ካሜራዎች ውጭ እነ ሶኒ ሊሆን ይችላል ሌሎች ካሜራዎች ላይ ኤስሎግ ጋማ ራዲየሽን የምንለው ወይም ደግሞ ከለር ከርቭ የምንላቸው ነገሮች ላይ ራሱን የቻለ ፍላት አለ የነ ካነን ካሜራዎች ላይ ግን ከሆነ ካሜራው ፒክቸር ስታይል በመባል የሚያስቀምጥልን እነዚህ ሶስት ነገሮች አሉ ማለት ነው አልጨረስም ፍላት የሆነ ሁሉ ካስቀመጥኩ በኋላ ምናልባት አንዳንድ ማስተካከያዎች ተነክቶ የተበላሸ ከሆነ እንደገና በራሳቸው የምናስቀምጣቸው አራት ዋና ቶፒኮች አሉ። በሶስቱ ዋና ዋና ፎልደር መካከል ማለት ማለትም ስታንዳርድ፣ ኒውትራል እና ፌዝፉል በምንለው እነዚህ አራት ነገሮች ሻርፕነስ፣ ኮንትራስት፣ ሳቹሬሽን እና ከለርቶን በመባል ይታወቃሉ። ሻርፕነስ የምንለው ወዛችንን የምናይበት ወይም አንዳንድ ነገሮች ሪል የሆነውን ተች የሰውነታችንን ቆዳ ራፍነሱን የሚያሳይልን ከሆነ ፖዘቲቭ ሆኖ ይመጣል ከዜሮ እስከ ሰባት ግን ተርም አድርገን እናገኛቸዋል። ከዜሮ ለምንድን ነው የተጀመረው ሲባል ምናልባት የማስተካከል አቅም እንዲኖረን ከተፈለገ ቁጥሩን ዝቅና ከፍ አድርገን ለመጫወት ያስችለን ዘንድ የተቀመጠ ማስተካከያ ነው። ሻርፕነስ ከዜሮ እስከ ሰባት። ምናልባት እንደ ፊልም ዠነር እናውራና ብዙ ጊዜ ሮማንቲክ ፊልሞች ምን አይነት ተቻላቸው? ሶፍት ናቸው። ቢዩቲ የሚባለው አትራክቲቪቲ የሚባለውን ነገር ተንተርሰው ይመጣሉ። የምንቀርጸው የክራይም ወይም ደግሞ የሆረር አይነት ፊልሞች እስከሆኑ ቁስሎችን አስታውሱ፣ የምንሰራቸው ሜካፖችን አስታውሱ። በጣም ለተመልካች አገጠውና በጣም ፈጠው እንዲታዩ የምናደርግ ከሆነ ወዝ የምንለውን ራፍነስ ወይም ሻርፕነስ ከዜሮ ወደ ፖዘቲቭም ማድረግ ያስፈልጋል፣ ከፍ ማድረግ ያስፈልጋል። ከፍ ስናደርግም እስከ ፖዘቲቭ ሰባት ሳይሆን ማክሲመም ሁለትና ሶስት ካደረግነው ፖስት ላይ በእኛ ደግሞ እንደገና ለመስተካከል የሚያመች አውትፑት ይሰጠናል ማለት ነው። ወደ ኮንትራስት ንሻል። ኮንትራስት ምንለው እነዚህ ሀሳብ ላይ ቀለም ላይ የምናወራው ቀለሞች ጨለማ ክፍል ውስጥ አይታዩም። ቀለሞች ጥሩ ብርሃን ይፈልጋሉ። ትክክለኛ የሆነ ዳታውን ወይም ኮሌክሽኑን እንዲታዩ ለማድረግ የምትፈልጉ ከሆነ ኮንትራስት the difference between the highlight and the shadow ምንለው። ስለዚህ ሻዶው እንዳይበዛ የምትፈልጉ ከሆነ ቀለሞች በጨለማ እንዳይዋጡ የምትፈልጉ ከሆነ ወደ ምን ማድረግ ያስፈልጋል? የሚታዩበትን ላይ ተች እንዲያደርጉ ወይም ደግሞ እንዲወስዱ የሚያደርግ ማስተካከያ ያስፈልጋቸዋል። እነዚህ በኔጌቲቭ የሚቀመጡ ቁጥሮች ናቸው። ይሄም ከዜሮ እስከ ሰባት አለው እኛ በኋላ ላይ ለማስተካከል የምንፈልግ ከሆነ ኔጌቲቭ ሁለት እና ሶስት ላይ ብናስቀምጠው ጥሩ የሆነ አውትፑት ምን ማድረግ ይቻላል ማምጣት ይቻላል። ሌላኛው ሳቹሬሽን የምንለው ነው። ሳቹሬሽን ዴንሲቲ ብለን መውሰድ እንችላለን። የቀለማት ድምቀት ወይም መጠቅጠቅ ወይም ብዙ ጊዜ በጨጨ በጣም ደምቋል ብለን የምናወራቸው ነገሮች በሙሉ ለቀለም ሳቹሬሽን እንላቸዋለን። ድምቀት የሚባለው በአማርኛ ጥሩ ይገልጿል ብዬ አስባለሁ። ሳቹሬሽንም ዜሮ አለው፣ ፖዚቲቭ ሰባት አለው፣ ኔጌቲቭ ሰባት አለው። ሳቹሬሽን ወደ ኮምፖዚሽን ኤሌመንት እንመለስና አንድ ፍሬም ውስጥ የተቀመጠ አክተር የሚለብሰው ልብስ፣ የተቀመጠለት ላይት፣ ከኋላውም የሚቀመጡ ባክድሮፕሶች በሙሉ ለፊልሙ ዘውግ ተፈልጎ እስከተለበሱ ድረስ ምን ማድረግ የለብንም ቀለማቸውን ሉዝ ማድረግ የለብንም። ስለዚህ ምናልባት ካበላሸነው ወደ ፖዘቲቭ ካረጋችሁት ቀለሙ በጣም እየደመቀ ይመጣል። ወደ ኔጌት የምታወርዱት ከሆነ ደግሞ ቀለሙ ሳክ እየተደረገ ከቀለሙ እየወረደ ይመጣል። ይሄ ማለት ስላይትሊ ብላክ ኤንድ ዋይት እያረጋችሁት ነው የምትመጡት። ብላክ ኤንድ ዋይት ሆነ ማለት ፊልሙ ጀነሩ የማይፈልግ ከሆነ ምን እያልነው ነው? በቀለም ልናስተላልፍ የምንፈልገውን መልዕክት እየገደል ነው፣ ወይም ከፊልማችን ዋና ጭብ እየሸሸብን ይሄዳል ማለት ነው። ስለዚህ ባለበት በተለበሱት በአክተሮቻችሁ ስኪንቶን በአክተሮቻችሁ ልብስ የሚያስፈልግ ከሆነ ገለልተኛ እንዲሆን ዜሮ ላይ ብታስቀምጡት ሞር የተሻሉ ውጤቶችን ከሳቹሬሽን ማግኘት ይቻላል ማለት ነው። የመጨረሻውና አራተኛው ነጥብ ከለርቶን ብለን የምናነሳው ነው። ከለርቶን ማለት በአንድ የቀይ ኮለመን ውስጥ ምን ያህል ቀዮች አሉ፣ በአንድ ቢጫ ኮለመን ውስጥ ምን ያህል ቢጫዎች አሉ ብለህ የምናወራበት ነው። ለምሳሌ አንድን ቀይ ቀለም እንውሰድና የቀይ ጎረቤት ቀለሞች እነማን ናቸው? ቀይ የከለርቶኑን ወደ ፖዘቲቭ እየጨመራችሁት የምትመጡ ከሆነ ወደ ብራውን እየተቀየረ ይመጣል፣ ወይም ቀይነቱን እያጣ እየተቀየረ ይመጣል። ቀይ ከፖዘቲቭ ደግሞ ወደ ኔጌቲቭ እየቀየራችሁት የምትመጡ ከሆነ ፒንክ እየሆነ ይመጣል። ይሄ ማለት ለተለበሱት ልብሶች ብቻ ሳይሆን ላስቀመጥናቸው ወይም ፕሮዳክሽን ዲዛይን ለተደረገበት ብቻ ሳይሆን ለእያንዳንዱ ሞዴል የቆዳ ቀለማቸውን በዛ ልኩ እየተቀየረ ይመጣል ማለት ነው። ከለር ቶኑን ስንል አንዱ ቀለም ምን ያህል ቀለሞች አሉት ወደ ፖዘቲቭ እና ወደ ኔጌቲቭ ስናደርግ ምናልባት ኤዲቲንግ ሶፍትዌር ላይ ትንሽ የመንካት አቅም ካላችሁ ከለር ዊል የምንላችኋል ወይም የቀለማት ይሄ ጎማ የምንላቸው አይነት ማለት ነው። ለአንዱ ቀለም ተቃራኒው ቀለም የከለሩ ቶን ነው ተብሎ ይጠቀሳል። ወደዛ ቀለም እንዴት የምታደርጉበትን ስህተት እንዳንሰራ ይሄም ከለር ቶን የምንለውን ዜሮ ብናደርገው የተሻለ ነው ማለት ነው። ስለዚህ ስክሪፕት ላይ የጻፋችሁትን ፕሮዳክሽን ላይ የቀረጻችሁትን ኤዲቲንግ ላይ ጥሩ ሆኖ እንዲመጣ የምትፈልጉ ከሆነ በተለይ በእነዚህ የካንን ካሜራዎች የምንቀርጻቸው እያንዳንዱ ፉቴጅ ትክክለኛ ቀለማቸው ምን ላይ ቢደረግ መልካም ነው ማለት ነው። ኒውትራል፣ ስታንዳርድ እና ፌስፉል የምንላቸው ላይ ብናደርግ መልካም ነው። አንዱን እንምረጥ። ስታንዳርድ ላይ ካረጋችሁት በኋላ ለዋናው ፎልደር አራት ሰብ ፎልደር ውስጥ ገብታችሁ ደግሞ የምታስተካክሉት ሻርፕነስ፣ ሳቹሬሽን ኮንትራስት እና ከለር ቶን የምንላቸዋል። ሻርፕነስ እንደተነጋገር ነው ፖዚቲቭ ሁለትና ሶስት ቢሆን መልካም ነው። ሳቹሬሽን ዜሮ ቢሆን መልካም ነው። ከለርቶን ዜሮ ቢሆን መልካም ነው። ኮንትራስት የምንለው ኔጌቲቭ ሁለት ብታደርጉ ጥሩ የሆነ አውትፑት ታገኛላችሁ ማለት ነው። ሌላኛው አማራጭ ደግሞ ምናልባት አርጀንት የሆነ ስራ ቢኖርባችሁ ወይም ዛሬ ጠዋት ቀርጻችሁ ለከሳት እንዲደርስ የምትፈልጓቸው ነገሮች ካሉ ከፍላት ካልነው ወይም ትክክለኛ ሆነ ስትሉ ካልነው ትንሽ ቀለምን የማየትና የማሳየት አቅም ያላቸው አጀስትመንቶችን እንፈልጋለን ካላችሁ ላንድስኬፕ እና ፖርትሬት የምንላቸው ሌላኛው የፒክቸር ስታይል ማስተካከያዎች ናቸው። ላንድስኬፕ ማለት ከስሙ እንደምትረዱት መልክዓ ምድራዊ አቀማመጥ የምንለውም በተለምዶ ሆሪዞንታል የሆኑ የሰፉ ዋይድ የሆኑ ፍሬሞችን ለመቅረጽ የምትፈልጉ ከሆነ የምታስቀምጡት ነው። ይሄ ላንድስኬፕ ለብሉና ለግሪን በጣም መልስ ከመስጠት አኳያ የሚመከር ወይም ደግሞ የደማቅ አይነት ቀለም አላቸው ከምንላቸው መካከል አንዱ ነው። ቀለም የምንፈልግባቸው ስቶሪዎች እነማን ናቸው? እነዚህ ኤዲቲንግ ላይ ቀለም መጨመር የማትፈልጉ ከሆነ እዛው ፕሪ ኤዲት እንደማድረግ ነው። ካሜራችሁ ላይ ሪፕሮሰስ ወይም ሬንደር እያደረገላችሁ መቅረጽ የሚያስችል አቅም ይሰጣችኋል። ስለ ቆዳችን ስኪን ወይም ደግሞ ሶፍትነስ የምትጠነቀቁ ወይም የምታስቡ ከሆነ ፖርትሬት የምንለው ሌላኛው የካሜራ አጀስትመንታችን ወይም የካሜራ ፒክቸር ስታይል ማስቀመጫ ነው። እነዚህ ለቀለም ሞር የተሻሉ የሚባሉ አይነቶች ናቸው። ከእነዚህ ጀነሮች ደግሞ እንውጣና ብላክ ብላክ ኤንድ ዋይት የሚባል ጀነር አላችሁ። ወይም የምትቀርጹትን ፊልሞች ወይም ደግሞ ፊቶች በአጠቃላይ የቀለም ምን ተቃራኒ ብለን ቀለም እንዳናይባቸው የምትፈልጉ ከሆነ ሞኖክሮም የምንለው ሌላኛው የፒክቸር ስታይል ማስቀመጫ ነው ብላክ ኤንድ ዋይት አሁን አሁን የሚሰሩ ፊልሞች ላይ ዓመተ ምሕረትን ሊገልጹ ይችላሉ። ወይም እንደ ፋሽን ሊመጡ የሚችሉ ምን አላቸው ስራዎች አላቸው። ግን ራሱ ብላክ ኤንድ ዋይት ዋይቱ እና ብላኩ በመብዛት እና በማነስ ውስጥ የትኛውን ዓመተ ምሕረት ቪንቴጅ የምንለው ወይም ኦልዲስ የሆነ ቀለም ነው የሚነግረን። በጣም የራሳቸው የሆነ ሀሳብ ወይም ደግሞ የራሳቸው የሆነ ምክንያት ከሌላችሁ በስተቀር ዝም ብሎ ብላክ ኤንድ ዋይት ማድረጉ ብዙ ጊዜ አይመከርም። ሌላው በቀለም ቀርጻችሁ ደግሞ ፖስት ፕሮዳክሽን ላይ ብትቀይሩት ይሻላል ወይም ደግሞ የሚመከር ነው የሚሆነው በደንብ በምንፈልገው ልክ ብላኩን በምንፈልገው ልክ ዋይቱን ለማግኘት በቀለም ቀርጸን እኛ ፖስት ፕሮዳክሽን ላይ ወደ ብላክ ኤንድ ዋይት ብንቀይረው ጥሩ ነው። ለምን ሲባል ፒክቸር ስታይል የምንላቸው ፊልሙን ከመቅረጻችን በፊት የምናደርጋቸው ማስተካከያ ስለሆነ በብላክ ኤንድ ዋይት ቀረጽኩት ማለት የምፈልገውን አቱፑት በኋላ ፖስት ፕሮዳክሽን ላይ ማስቀመጥ ወይም መቀየር ስለማንችል ማለት ነው። ስለዚህ ያላችሁን ስቶሪ ማሰብ፣ ምናልባት ከስተመሮች ካላችሁ የእነሱንም ሀሳብ በመጠየቅ የሚያስተካክልላችሁ ምንድን ነው ማስተካከያዎች ናቸው ማለት ነው። አሁን ነው የሚቀርጹ አብዛኛው የፊልም ፕሮዳክሽኖች ፒክቸር ስታይል የምንላቸውን የካነን ሶፍትዌር የማይጠቀሙበት ሁኔታዎች አሉ። ለነሱ ዳቪንቺ የምንላቸው አሉ። ምናልባት ከዚህ በፊት በነበሩ ቶፒኮች ተነግሯቸዋል። ሌላ ከለር ግሬድ የምታደርጉባቸው ሶፍትዌሮች ተጨማሪ አቅም ምን ይላቸዋል ይሰጧቸዋል ማለት ነው። ሶ ሁልጊዜ ግን ስለ ካነን ፒክቸር ስታይል ስናስብ ካሜራው ላይ ተጭነው የሚመጡ የፒክቸር ስታይል አይነቶች ናቸው ፕሪሴት ሶፍትዌር የሚባሉ ወይም ቀድሞ የተጫኑ ከሚባሉ መካከል የሚመደቡ ናቸው። እነዚህ አሁን የጠራናቸውን ፒክቸር ስታይል ከስራዎቻችሁ ጋር እያስታረቃችሁ ብትሰሩ የሚቀረጹት ምስሎች ጥሩ የሆነ ፊድባክ ከቀለም አንፃር ያገኛሉ ማለት ነው እና ሳይረሳ ነባጅ ቲዩብን ላይክ፣ ሰብስክራይብ፣ ኮመንት በማድረግ እናንተ የምትማሩትን ይህንን እውቀት ሌሎች ጓደኞቻችሁ ምናልባት ትምህርት ቤት መጥተው መካፈል ማግኘት ያልቻሉትን እንዲያገኙ በአካችሁን አግዟቸው እላለሁ። እኛም ሌላ ቀን ቃል ገብተን በሌላ ርዕስ እንገናኛለን። ሰላም።